አርቲስት መራዊ ስጦት ዛሬ ኢትዮጵያዊ ሰው ነበር። ጋሽ መራዊ ወንድሜ፣ የሙያ ባልደረባዬ፣ አባቴ፣ መካሪም ነበር። ጋሽ መራዊ ክብሮት ግንኙነት የነበረን እኔና ጋሽ መራዊ ነበርን። ይህን ሳጣ አዝናለሁ። አለው ይሄ ሲለየኝ አነባ፣ አለው አለቅስ፣ አለው ይሰማኝ ጠናስልኝ። ተመልካቾቻችን እንደምን ሰንብታችኋል? እንግዲህ የብርሃን ቴሌቪዥን በተለያየ ጉዳዮች እንግዶች ይዘን እንቀርባለን። የዛሬው እንግዳ በጣም የታወቁ ሰው ናቸው። ጋሽ ጌታቸው አብዲን ነው ከአሜሪካ ያገኘዋቸው። ጋሽ ጌታቸው አብዲ የቀድሞ ዋና የብሔራዊ ቲያትር እና የሀገር ፍቅር የሁለቱም አስተዳዳሪ የነበሩ ናቸው። ዛሬ በአሜሪካ ነው የሚኖሩ። ታዲያ እንግዲህ ያው ዛሬ ወደዚህ የመጣሁበት ትልቁ ምክንያት ሐዘን አጋጥሞን ነው። አንጋፋው መራዊ ስጦት ታላቁ የሙዚቃ ሰው ነው ያረፈው። በዚህ ጉዳይ ላይ ነው አጠር ያለ ቃለ መጠየቅ ለማድረግ በስልክ ነው ያገኘዋቸው። ጋሽ ጌታቸው አብዲ እንግዲህ እንደ ታላቅ ወንድም ስለሆንክ ጋሽ ጌቾ ጌታቸው ብል ቅር እንደማይል እርግጠኛ ነኝ። ምንም አደለም ጋሽጌቾ እንግዲህ ከይቅርታ ጋር መቼም ዛሬ ሐዘን ላይ ነው ያለው። አንጋፋ ጓደኛ የቅርብ ከዚህ ዓለም በሞት ተለይቷል። ያን አስመልክቶ ነው የደወልኩት ጋሽ መራዊ ስጦታ ናቸው። አለፍቶ ሲ በአጠቃላይ በመጀመሪያ ደረጃ እንደው ለዚህ ቃለመጠየቅ ፈቃደኛ ስለሆንክ በብርሃን ቴሌቪዥን በዚህ በካናዳ እና በአሜሪካ እንዲሁም በኢትዮጵያ ተመልካቾች አስችን ስም ከልብ አመሰግናለሁ። ጋሽጌች መጀመሪያ ጠና አስጥልኝ፣ እንደምን ሰነበትክ? እግዚአብሔር የተመሰገነ ይሁን። በጣም ደህና ነኝ፣ አመሰግናለሁ። እኔንም ለዚህ እድል ስለሰጠኝ አመሰግናለሁ። እንግዲህ ጋሽጌች እዚህ ጋር መቼም አልተሳሳትኩም፣ የቀድሞ ዋና የብሔራዊ ቲያትር ስራ አስኪያጅ፣ መቼም ይሄን ስል ብዙ ሰው ያቀሃል፣ አርቲስቶች፣ ኢትዮጵያውያኖች፣ ወገኖች ያቁታል። እንዲሁም የሀገር ፍቅር ቲያትርም ዋና ስራ አስኪያጅ ነበርክ። እንግዲህ ያንን ተለይተህ በዚህ በአሜሪካ እየኖርክ ነው ያለው። ዛሬ ደግሞ ሀዘን ደርሶብናል፣ ሀዘን ደርሶብሃል አንተ ላይም። ስለ መራዊ ስጦታ ስለ ጋሽ መራዊ ስጦታ ምን ትለናለህ? በጣም አመሰግናለሁ ስለ ጥያቄው። እንዳልከው እጅግ ከባድ ሐዘን ተሰምቶኛል በውስጤ ከባድ የሆነ ስሜት የሐዘን ስሜት ይሰማኛል። ስለ ጋሽ መራዊ ለመናገር እንዲህ በአጭር ተወግቶ የሚያልቅ አይደለም፣ ተነግሮም አያልቅም። በሁሉ መልኩ በሁለመናው ልዩ የሆነ ሰው ኢትዮጵያዊ ሰው ነበር ጋሽ መራዊ ወንድሜ የሙያ ባልደረባዬ አባቴ መካሬም ነበር ጋሽ መራዊ። እኔ ብቻ ሳሎን እንዲህ የምናገረው በኢትዮጵያ ብሔራዊ በኢትዮጵያ ብሔራዊ ቲያትር ቤት ውስጥ የነበሩ በቅርብ የሚያውቁት እንደነመልካሙ ተበጀ፣ ታደሰ ወርቁ ሌሎችም ሌሎችም ስለሱ ቢናገሩ ደግሞ እጅግ በጣም ሰፊ የሆነ ጥልቅ የሆነ ሰው ልቡ ፍጹም ሰው የሆነ ደግ፣ ለሰው አዛኝና ሰው አክባሪ፣ እጅግ ለርህራሄ የተፈጠረ ሰው፣ የሚረዳ የተቸገረ ሲያይ ተመልሶ ሄዶ ያለውን ከጊሶ አውጥቶ የሚሰጥ ሩህሩህ ልዩ ኢትዮጵያዊ ሰው ነበር ጋሽ መራዊ ስጦት። መራዊ ስጦት ሲባል ስሙ እጅግ ታላቅ ነው። ስሜቱ ክብሩም ከፍ ያለ ነው። የጋሽ መራዊ በጥበቡ በክህሎቱ ጋሽ መራዊ በክላርኔታ ጨዋወቱ በኢትዮጵያ ምድር ውስጥ እጅግ ከፍ ያለ ታዋቂነት ያተረፈ ማንም ተወዳዳሪ ሊሆን የሚችል ሰው አለው ተብሎ አይገመትም። ብዙ የምናደንቃቸው እንዳሉ ሁሉ እሱንም እናደንቃለን። ግን ከአድናቆት በላይ ልዩ ተሰጦ የነበረው ታላቅ የክላንሬት ተጫዋች ነበር ጋሽ መራዊ ስጦት። ከዛ በተረፈ በተለያየ በተለያየ አጋጣሚ ሁሉ በክፍሉ የሚቀጠሩ አዳዲስ ሰዎችን ሳይቀር የሚያሰለጥን የሚያስተምር፣ የሚረዳ፣ የሚያግዝ የብሔራዊ ቲያትር ቤት አንበልና ኮከብ ሆኖ ከተለያዩ ቦታዎች ሽልማትን አግኝቶ የተቀበለ ከሽልማትም ሽልማት የኢትዮጵያ ሽልማት ሆኖ የኖረ እጅግ ታላቅ የሙዚቃ ጠቢብ ነበር ጋሽ መራዊ ስጦት። ከእኔ ጋር በሙያ ባልደረብነት ብቻ ሳይሆን በሰብአዊነት ወንድምነት፣ በቤተሰባዊነት በቤተሰባዊነት ግንኙነት በመከባበር ላይ ያተኮረ የሙያ አንድነት የነበረን በብዙ መልኩ በሙያተኞች ደረጃ እንኳን የሚታወቅ የአክብሮት ግንኙነት የነበረን እኔና ጋሽ መራዊ ነበርን። ይህን ሳጣ አዝናለሁ። ይሄ ሲለየኝ አነባለሁ፣ አለቅሳለሁ ይሰማኛል ባስታወስኩ ቁጥር አንጀቴ ያለቅሳል። ሊታጣ የሚገባ ስብዕና ያለው ሳይሆን የሚቻል ቢሆን እሱ ዘወትር እንዲኖር ማድረግ የሚቻል ቢሆን ኖሮ እያዩት ደስ የሚያሰኝ ስብዕና የነበረው ጋሽ መራዊ በጣም ጎርቶኛል በሀዘን ብዬ መናገር እችላለሁ። በእውነት አመሰግናለሁ ጋሽጌች ጋሽመራዊን ለመጨረሻ ጊዜ መቼ ነበር ያገኘኸው? ጋሽመራዊ በመጀመሪያ እኔ ወደ ስደት ዓለም ሲሄድ ሁሉ ከኢትዮጵያ ምድር ሲሸኘኝ የነበረው አሸኛኘት በስደት ዓለም ነው የምትሄደው ጌትሽ ብሎ ሁሉን የሚያስፈልገውን ነገር በልብ ከልብ አድርጎ ልጆቼን ሁሉ አይዟችሁ ሁሉ አበረታቱ ይሸኘኝ ፍጹም የማይረሳ ሰው ነው ጋሽ መራዊ ስጦት። ለመጨረሻ ጊዜ ያገኘሁት እኔ ወደ ኢትዮጵያ ከባለቤቴ ከወርቅዬ ታደሰ ጋር ሀገር ለመጎብኘት እንደ አውሮፓ አቆጣጠር በቱወይኒ ሀያ ሀያ ወደ አዲስ አበባ በሄድኩ ጊዜ በመኖሪያ ቤቱ ሄጄ ነው ያገኘሁት። በአካል ስላገኘሁት የነበረኝ ደስታና ትፍስህት እጅግ ከፍተኛ ነበር። በእውነት በጣም እሱም እያየኝ በዛ በስሜቱ በትዝታ አይኑ እያየኝ እጅግ ደስተኛ ሆኖ ፈገግ እያለ ያየኝ የነበረው እይታ የማይረሳኝ ነው። ስለዚህ አንድ አራት አመት አልፏል አምስት አመት ሆኗል ማለት ነው፣ ካየሁት እንደው። ከዛ በኋላ ጋሽ ጌች እንደው በስልክም እንደዚህ አይነት ግንኙነት ነበራችሁ? መሰረቱ ምንድን ነው? ያው በተለያየ ምክንያት አዲስ አበባ የስልክ ግንኙነት አስቸጋሪ እኔም ካለሁበት የተለያየ ጉዳይ ኳያ ለሰዎች ብዙ ጥንቃቄ ማድረግ ይገባኝ ስላለ በዛ ምክንያት ብዙ የስልክ ግንኙነት አልነበረንም። አልፎ አልፎ ግን በቴክስት እና በመሳሰለው ደረጃ በተለይ እጅግ ከማከብራት ልጁ የኔም ልጅ ነች የምላት አቢ ጋር በቴክስት እንነጋገር ነበር። ጠይቀውም ነበርን በአግባቡ። እና የሰው ልጅ ተምሳሌት የደግነት ኮከብ የፍቅር አምሳል ሆኖ የተፈጠረ መራዊ ስጦት በጥበብ እግዚአብሔር አድሎት የሙዚቃ ጥበብ አጨዋወት የተለገሰ ታላቅ ሰው ነበር። ጋሽ መራዊ ስጦት። ጋሽጌች እንደው ወደኋላ መለስ ስላድርግህ እና በተለይ አዲሱ ትውልድ እናንተን ብዙ አያውቃችሁም። ምክንያቱም እናንተም ወጣችሁ ስራ የሚያቆም አቆመ፣ ግን ስራችሁ ያው ዘላለማዊ ነው። እንደው ብሔራዊ ትያትር በምትሰሩበት ጊዜ ስንት አመት አብራችሁ ሰራችሁ? እንደው ከመቼ ጀምሩ? ምን አይነት ሰው እንደነበረ ገልጸህልናል። እሲ ስለ ቤተሰቦቹ አጠር አድርገህ ንገረን። ምንድን ነው እንዳልኩ የጋሽ መራዊ ስብዕና ሲገለጥ የቤተሰቡን ማንነት አብሮ ይንጸባረቃል። ይሄ ነው የሚሆነው፣ አንድ ሰው ማንነቱ ሲገለጥ የልጆቹ የባለቤቱ የወንድም የዘመድ አዝማድ የጎረቤቱ እንኳን ጭምር ሳይቀር የእሱ ስብዕና ታላቅነት የሌሎችን አብሮ ያሉትን ዘመዶችና ወዳጆች ማንነት ሪፍሌክት ያደርጋል፣ ያንጸባርግ። በዛ ማጠቃለል ይቻላል። በጣም እና እንደው ይህ ማለት ምንድን ነው? አባት ልጆች ወልዶ ሰባት ይሁን ስምንት ዘጠኝ ይሁን አምስት ልጅ ወልዶ በሚያሳድግበት ጊዜ የአባታቸው ማንነትና ስብዕና በልጆቹ ላይ ተንጸባርቆ ያድጋል። ማንነቱ ይገለጣል የሚባለው እንደዛ ነው። በዛ ምክንያት ቤተሰቡ ሁሉ በጋሽ መራዊ መንፈስ ውስጥ የኖረ እያለ ያለ ልጆቹም ባለቤቱ ዘመዶችም ሁሉ የሚከበሩ ናቸው በእውነቱ እንግዲህ ተመልካቾቻችን እንደምትመለከቱት እየተወያየ ነው ያለ ነው ከዋሽንግተን ከአሜሪካ ጋሽጌቾን ጋሽጌቾ ጋሽጌታቸው አብዲን የአንጋፋ ታላቅ የሙዚቃ ጥበብ የሆነው ጋሽ መራዊ ስጦትን ብዙዎቻችሁ በሙዚቃ ታቋቸዋላችሁ ነገር ግን ያው በመልክም አንተዋወቅም እኛም እኔም በመልክ ሳይሆን የኢትዮጵያ እንቁ የሆነ የሙዚቃ ሰው ነው። በጣም እጅግ በጣም ደስ የሚል ሙዚቃ የሚጫወት ታላቅ አባታችን ነው ያረፈው። ያንን አስመልክቶ ነበረ አጠር ያለ ቃለ መጠየቅ ውይይት ያደረኩት። እንግዲህ ጋሽ ጌች ከዚህ ቀጥሎ ለቤተሰብ ለወዳይ ለዘመድ እንዲሁም ለኢትዮጵያ ሕዝብ መልእክት እንድታስተላልፍ ልጋብዝህ፣ የመጨረሻ እናድርገው። በጣም ጥሩ። በጣም አመሰግናለሁ። አጠር አድርጌ ከዚሁ ጋር በማያያዝ ጋሽ መራዊ ስጦት ገና ከጠላት ወረራ በኋላ ንጉሠ ነገሥቱ ከስደት ከተመለሱ በኋላ የአዲስ አበባ መዘጋጃ ቤት የሙዚቃ ቡድን ሲቋቋም ጀምሮ በሙዚቀኛነት ያገለገለ ከዛም በ 1947 አካባቢ የኢትዮጵያ ብሔራዊ ቲያትር ሲቋቋም ወደዚያ የመዘጋጃ ቤት ባለሙያዎች ሲዛወሩ አብረው ተዞረው ለረዥም ዘመናት ያገለገሉ ብሔራዊ ቲያትር ቤትን ብሔራዊ ታላቅ ቲያትር ቤት ያሰኙ ባለሙያዎች ናቸው እነ ጋሽ መራዊ ይህ ሊገለጥ ይገባል ታሪካቸው እንዳልከው የዘመን ወጣት ብዙ ላይ ገነዘብ ይችላል፣ ግን መገንዘብና መሻት መፈለግ ያለበት በመሆኑ ይህንን ታላቅ ሰው ታሪኩን ፈልፍሎ ማወቅ ያስፈልጋል። የኢትዮጵያ ብሔራዊ ቲያትር ቤት የሙዚቃ ኮከብና የሙዚቃ ተምሳሌት የአባትነት ማንነት መገለጫ ሆኖ የኖረ አገልግሎት ጡረታ ያወጣ ሰው ነበር። ለዘመዶቹ ለዘመድ አዝማዶቹ ለባለቤቱ ለወይዘሮ ኢትዮጵያ ለልጆቹም ለማናቸውም ለምበሱ ቅርብ ለሆናቸው ሁሉ መጽናናትን እመኛለሁ ከዚህ በተረፈ ደግሞ እኔም ባለቤቴም ወርቅዬ ታደሰ በሀዘን ላይ ነን ያለ ነው ሀዘናችንን ከልባችን ዲብ በሆነ የሀዘን ስሜት እንገልጣለን ለቤተሰብ በሙሉ እግዚአብሔር ጌታ እግዚአብሔር አጽናኝ እሱ ነው፣ ሰው አይደለም። እግዚአብሔር ጽናቱን ይስጣችሁ ያጽናችሁ። እኛንም ባለንበት እግዚአብሔር ይደግፈን ያጽናናን። ለሁላችሁም መልካም እመኛለሁ በሁሉ መልኩ። የቀብሮም ስነ ስርዓት የተሟላ ሆኖ በክብር ያርፍ ዘንድ አፈሩም ይቀለው ዘንድ እግዚአብሔርም ወደ ማረፊያው ገነተ ብርሃን ይወስድልን ዘንድ በጌታ በኢየሱስ ክርስቶስ ስም ጸለይኩኝ። አመሰግናለሁ። በጣም አመሰግናለሁ። ጋሽጌች እንግዲህ የተመልካቾቻችን የአንጋፋው ታላቅ አባታችን እውቅ የሙዚቃ ጥበብ ታላቅ ሰው የጋሽ መራዊ ስጦታን እረፍትን ምክንያት በማስመልከት ነው አጠር ያለ ውይይት ያደረግ ነው። እንግዲህ ጋሽጌች፣ እንዲሁም ኢትዮጵያውያኖች፣ የጋሽ መራዊ ስጦት ዘመዶች፣ ቤተሰቦች፣ ጓደኞች፣ አርቲስቶች፣ ሁላችሁንም እግዚአብሔር ያጽናችሁ፣ እግዚአብሔር ነፍስ ይማር እላለሁ። እኔም ጋሽጌች ለጊዜ ከልብ ከልብ አመሰግናለሁ። እኔም አመሰግናለሁ ብርሃን፣ በጣም ነው የማመሰግነው። ተባረክ።